በልብስና ጫማ ቢዝነስ ላይ መሰማራት ፈልጋችሁ አዳዲስ ልብሶችን፣ የጋርመንት ልብሶችን፣ የቦንዳ ልብሶችንና ጫማዎችን ጭምር በቅናሽ ዋጋና በማከፋፈያ ዋጋ የምናገኘው ከየት ነው እያላችሁ በውስጥ መስመር ጠይቃችሁኝ ሰዎች ዛሬ መልስ ታገኛላችሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁኝ ከቆያችሁ አጠቃላይ የልብስና ጫማ ቢዝነስ ምን ይመስላል፣ ኮስት ብሬክ ዳውኑ ምን ያክል የመነሻ ካፒታል ያስፈልገናል፣ የከፈትነው የልብስና ጫማ ቢዝነስ ምን አይነት ሲስተምና ሂደት ብንከተል የተሻለ ትረፋማ እንሆናለን የሚሉትን ማንም የማይነግራ እጅግ አስገራሚ አጠቃላይ እስከ ልብስና ጫማ ቢዝነስ እስከ መክፈት ደረጃ ድረስ ያለውን ፕሮሰስ ቁልጭ አድርጌ የማስረዳችሁናል እስከ መጨረሻው ድረስ ከነገር አብራችሁ የሚሉት ቆዩ፣ በአክብሮት ጋብዛችኋለሁ። የተከበራችሁን የተወደዳችሁን ተመልካቾች፣ እንግዲህ ስለ ልብስና ጫማ ቢዝነስ ስናስብ መጀመሪያ የምንመለከተው ብዙዎቻችሁ አይምሯችሁ ላይ የሚመጣው የትኛውን ቢዝነስ ስትከፍቱ ያዋጣሉ ነው። አዎ፣ ዛሬም የምንመለከተው የልብስና ጫማ ቢዝነስ ያዋጣሉ የሚለውን ስንመለከት የመጀመሪያ አዎ፣ በደንብ አድርጎ ያዋጣል። ምክንያቱም አይደለም የልብስና ጫማ ቢዝነስ ሌላውን ቢዝነስ ስራዬ ብላችሁ ከሰራችሁት ዝቅ ብላችሁ ከሰራችሁ ስራዬ ብላችሁ ከሰራችሁ በደንብ ተግታችሁ ከሰራችሁ የስራ ሲስተሙን ካወቃችሁት በደንብ አድርጋችሁ የቢዝነስ ፕላን አውጥታችሁ ከሰራችሁት የልብስና ጫማ ቢዝነስም እጅግ በጣም አዋጭ ነው። ብዙዎች ተቀይረውበታል። ብዙዎች የተሻለ ቦታ ደርሰውበታል። ስለዚህ አጠቃላይ የስራ ሂደቱ ምን ይመስላል የሚለውን ስንመለከት በዚህ የልብስና ጫማ ቢዝነስ ላይ ምን አይነት ስራ ነው ምንድነው የምናካትተው የሚለውን እንመልከት። መጀመሪያ ላይ እንደተናገልኩት የልብስና ጫማ የሚለው በአንድ ንግድ ፈቃድ መሰራት ስለሚችል ወይም ደግሞ በአንድ የንግድ ሱቅ ውስጥ መሰራት ስለሚችል ሁለቱንም ዛሬ አጣምረን የምንመለከት ይሆናል ማለት ነው። ተከበራቸው ነተወዳቸው ውድ ተመልካቾች ምንድን ናቸው የልብስና ጫማ ሲባል ምንድን ምንድን ናቸው የሚሉትን የተወሰነ አይነት ስላላቸው ልንገናቸው። የመጀመሪያው አዲስ ልብስ የሚባል አለ። ከውጭ ሀገር ሊሆን ይችላል ከሀገር ውስጥ ሊሆን ይችላል። አዲስ ልብስ ተብሎ የሚታወቃሉ። ከተለያዩ ፈረንጅ ከተለያዩ አውሮፓ ሀገሮች የሚመጡ አዳዲስ ጨርቆች ውድ ናቸው። እነሱ ይባላሉ፣ አዳዲስ ልብሶች ይባላሉ። ሁለተኛው ደግሞ በሀገር ውስጥ የሚሰሩ አዳዲስ ልብሶች ወይም ደግሞ ጋርመንት የሚባሉ ልብሶች ናቸው። በሶስተኝነት ደረጃ ደግሞ ቦንዳ ናቸው። ለብሰው ወይም ደግሞ ፈረንጅ በጥቂቱ ወይም የተወሰነ ጊዜ የለበሳቸው ናቸው፣ ጫማዎችን ጭምር ማለት ነው። ከተለያዩ ሀገር ጫማ ይመጣሉ። ሀገራችን ኢትዮጵያ ውስጥም ላይ የጋርመንት ጫማዎች አሉ፣ የቦንዳ ጫማዎችም አሉ። ስለዚህ እነዚህን ሶስት ነገሮች እንዴት አድርገን ነው የምንገዛው የሚሉትን በደንብ አድርገን እስኪ እንመልከት። ቁልጭ አድርጋችሁ ማስታወሻ እያያዛችሁ ተከተሉ። የተከበራችሁና የተወደዳችሁ ተመልካቾች መጀመሪያ የምንመለከተው አዲስ ልብስ የሚባለውን ነው። ቅድም እንደነገርኳችሁ አዲስ ልብስ የሚባለው ከውጭ ሀገር በአዲሱ በሱፍ ሊሆን ይችላል፣ በተለያዩ አይነት በሸሚዝ በ ኮትን በሱሪ በፈለጋችሁት አይነት መንገድ አዲስ ልብስ ይመጣል። ዋጋቸው ውድ ሊሆን ይችላል ምክንያቱም ከውጭ ሀገር ስለሆነ የሚመጡት አዳዲስ ልብስ ተብሎ የሚጠሩት ናቸው። እነዚህ ልብሶች የምታገኟቸው የት መሰላችሁ? መርካቶ ነው የምታገኟቸው። አሁን አንድ ሱቅ ላይ እከሌ ነው ብዬ ብናገር ምንም ትርጉም የለውም የተከበራችሁ ተመልካቾች። ግን መርካቶ አዳዲስ ልብሶችን የምታገኙት በጣም ብዙ ሰው ፒያሳ ነው ቦሌ ነው አሸዋተራሉ እንትና ነው ምናምን እያለ የምትጨነቁ ሰዎች አላችሁ፣ በጣም ብዙ ሰዎች። ከሄዳችሁ መርካቶ ማለት ነው የሴትም የወንድም በቅናሽ ዋጋ የምታመጡበት አዳዲስ ልብሶችን ነው የምነግራቸው። አዳዲስ የሴቶች ቀሚሶች ሊሆኑ ይችላሉ። ከቱርክ የመጡ ከቻይና፣ ከዱባይ የመጡ ከአሜሪካን ሀገር የመጡ ብቻ፣ ከበርካታ ሀገሮች የመጡ አዳዲስ ልብሶችን፣ ቀሚሶችን፣ ፋሽንን ጭምር ያሆኑ ቀሚሶችን ወይም ልብስ አልባሳዎችን የምታገኙት መርካቶ ነው። አንድ ሱቅ ወይም አንድ ህንፃ ከሌ ነው ብላችሁ በቀጥታ እዛ ቦታ ሂዳችሁ እንዳትበሉ ስለፈለግኩኝ ነው። ዞር ወር ብላችሁ መርካቶ ማለት ነው የሴቶችና የወንዶች የሚሸጥበትን ቦታ ፎቆቹን ጭምር ጠይቃችሁ እዛ ቦታ ላይ መግዛት ትችላላችሁ ማለት ነው። ስለዚህ አዳዲስ ልብሶች የሚገኙት የት ነው? መርካቶ ነው ማለት ነው። ቁጥር አንድ ሁለተኛው ስነግራችሁ ወደ ጋርመንት ልብስ እንምጣ። በጣም ብዙ ሰው አይናገርም አዲስ ልብስ። አሁን ሰሞኑን እንደዚሁ በእኔ ዘርፍ ላይ ማለት ነው በእኔ ዙሪያ ላይ የሚከፈት ዘርፍ ነበረና ሄደን በቀጥታ የገዛ ነው መርካቶ ስለሆነ በጣም ብዙ ሰዎች ስንጠይቃቸው መጀመሪያ አይናገሩም ነበረ። በቀጥታ እዛ ቦታ መሄድ ነው እና በግል ስልኬም ስላለ ደግሞ ስደውሉልኝ እናገራለሁኝ ከሌ ነው ከሌ ህንፃ ላይ ነው ከሌ ሱቅ ነው ብዬ ወይ ደግሞ ስልኩን ብለጥፍላችሁ አንዳንዴ ያ ሰው ብቻ ከአሁን በፊት ያደረሰው እንቅፋት ያደረሰው ነገር ስላለ ምክንያቱም ያን ስልክ ብቻ ብለጥፍላ ሄዳችሁ ሄዳችሁ ሌላ ቦታ ላይ አነጻጽራችሁ ወይም ደግሞ የትኛው ትልቅ ነው የትኛው ትንሽ ነው ወይም ደግሞ የትኛው ይቀንሳል የትኛው ይጨምራል ብላችሁ ለመግዛት ስለሚያስቸግራችሁ በደፈናው መርካቶ ሄዳችሁ በቀጥታ የፈልጋችሁበት ቦታ ላይ አማርጣችሁ መግዛት የምትችሉበት መርካቶ ነው። አዳዲስ ልብሶችን መግዛት የምትችሉበት ለመጠቆም ያክል አዲስ የተቃጠለ ሕንጻ ላይ የተቃጠለ ሕንጻ ላይ ነው ብሏችሁ መርካቶ ማለት ነው። እዛ ቦታ ላይ ነግሯችኋል። ወደ ጪልተር አካባቢ ነው። ግራና ቀኝ አካባቢ ሕንጻዎች አሉ። የሴቶችም የወንዶችም መግዛት የምትችሉበት አዲስ ጨርቅ እዛ ነው። ወደ ጋርመንትስ እንምጣላችሁ። ወደ ጋርመንትስ መጣ ሲመጣ ደግሞ በተለያዩ በኢትዮጵያ ውስጥ ላይ በአሁኑ ሰዓት ላይ ከውጭ ሀገር የሚመጡት አዲሶቹ ጨርቆችና ና ሀገር ውስጥ የሚሰሩት የጋርመንት ጨርቆች በጣም ብዙ ልዩነት የላቸውም። በጣም እንትን ጥቂት የሚባል ልዩነት ነው ያላቸው በተወሰነ መልኩ ወፍራምና ስስ ወይም ደግሞ ይሞቃል አይሞቅም የሚባሉ ነገሮችን እንደዚህ ልብስ ላይ የሚሰሩ ሰዎች ናቸው የሚያውቁት። በዛ አይነት መንገድ ነው እንጂ የሚለየው ከውጭ ሀገር የሚመጡ አዳዲሶቹንና የጋርመንቶቹን ሀገር ውስጥ ያሉትን በፍጹም አይታወቁም ማለት ነው። ስለዚህ የጋርመንቶቹን የት ነው የምናገኛቸው ብትሉ የመጀመሪያው ሶሻል ሚዲያ ፕላትፎርሞች ላይ በብዛት ሰዎች ያንቀሳቀሳሉ አሁን ያለንበት የግሎባላይዜሽን ወይም ደግሞ የቴክኖሎጂ ዘመን ሰዎች በየቦታው ከመሸጥ ይልቅ አንዳንዴ ሶሻል ሚዲያ ላይ ራሳቸውን ስለሚለጥፉ የጋርመንት ብላችሁ ቲክቶክ ላይ ማለት ነው ወይም ደግሞ ዩቱብ ላይ የጋርመንት ስራ የሚሰሩ ሰዎች በተለያየ አይነት ጊዜ የሴቶችንም የወንዶችንም ስለሚለቁ የህፃናቶችንም ጭምር ከሶሻል ሚዲያ ላይ ውሰዱ ምን ያክል እንደሚሸጡ ጠይቋቸው በብዛት ነው የሚሸጡት በደርዘን በምናምን ይሸጣሉ በፍሬም የሚሸጡ ጋርመንት የሚሰሩ ሰዎች አሉ ተናግር ያለው ጋርመንት ማለት ከአሁን በፊት የሀገር ውስጥ ላይ ጨርቆችን እየሰፉ የሚሸጡ ማለት ነው። ስለዚህ ጋርመንት ላይ ስልክ ቁጥራቸው በቀጥታ አለላችሁ እያልኳችሁ ነው። ከዛ በተረፈ ምንድን ነው ራሳቸው ማለት ነው ስትወጡ የተለያየ አይነት ሰፈራችሁ አካባቢ ላይ መርካቶ ብትሄዱ የጋርመንት ሾፕ ተብሎ የተከፈታለ፣ መርካቶ ራሱ የጋርመንት ጨርቆች ገብታችሁ የተለያየ አይነት ሱሪዎችን፣ ቀሚሶችን፣ ምኖችን ጋርመንት ሽያጭ የጋርመንት ልብሶችን የሚያከፋፍሉ እዛው መርካቶ አሉ። ፒያሳም አሉላችሁ፣ በየሰፈራችሁም ራሱ አሉ። ወደ እኔ አሁን ለምሳሌ ማውቀው ወደ ሰሜት አካባቢ በትንሹ ከ አምስት እስከ ሃያ የሚሆኑ የጋርመንት ስራ ላይ የተሰማሩ ሱቆች የጋርመንት ማከፋፈያ የሚል የተሰቀለ ወይም ደግሞ የተከፈተ ሱቅ አይቻለውኝ። ስለዚህ የጋርመንት ልብስንም እዛ ታገኛላችሁ። በሱቃችሁ መያዝ የምትችሉት አዲስም የጋርመንት ልብስም መያዝ ስላለባችሁ ነው። የቦንዳ ልምጥ አላቸው። በጣም ብዙ ሰዎች የሚጨቃችሁ ይሄ ነው። አሁን የቦንዳ ልብስ የቦንዳ ልብስ የት ነው የምናገኘው እንዴት ነው ትላላችሁ። የቦንዳ ጨርቅ የምታገኙት በነገራችን ላይ የተወሰኑ ቦታዎችን መናገር ይችላሉ። የቦንዳ ጨርቅ የምታገኙት የመጀመሪያው አስኮ የሚባሉ ነው። በተለምዶ አስኮ ይሉታል። አስኮ ጨረታ ሰዓት ይባላል። ሌሊት 11 ሰዓት ላይ ሄዳችሁ እዛ 11 ሰዓት እዛ ጋር መድረስ አለባችሁ። እናንተ ዘጠኝ ሰዓት ትሄዱ ይችላላችሁ፣ 8 ሰዓት እንደየሰፈራችሁ ርቀት ተነስታችሁ እዛ ቦታ ላይ ትደርሳላችሁ ማለት ነው። እዛ ቦታ ላይ ከደረሳችሁ በኋላ የምታደርጉት ምንድን ነው? በጨረታ የሚያጫርቱ ሰዎች አሉ። እናንተ የሚመቻችሁን ይሸጣልኛል ብላችሁ የምታስቡትን ጨርቅ በጨረታ አንደኛው 50 ብር አንደኛው 70 ብር እያለ ሲሄድ እናንተ የሚያዋጣችሁን ገንዘብ ትሰጡና እዛ በጨረታ ስታሸንፉ እነዛ ልብሶች ሰብስባችሁ ትገዛላችሁ። ጨረታ እዛው ጨረታ ላይ ምንድነው ደግሞ እዛው ጨረታ ከጨረታ ቦታ አስኮ ጨረታ ቦታ ላይ ሳሮ ያረፈዳችሁ ሰዎች ካላችሁ፣ አይ እኔ በጨረታ ተሻምቼ መግዛት አልችልም ጽድት ጽድት ያለ አሪፍ አሪፍ እገዛለው የምትሉ ሰዎች ካላችሁ ደግሞ አፍተር ከጨረታው በኋላ ቁጭ ብለው የሚሸጡ ሰዎች እዘዋሉ። እዛው ጨረታ ቦታ ላይ እንደዛ ልክ ተጫርተ ተጫራርተው ያሸነፉ ሰዎች ቁጭ ብለው አሪፍ አሪፍ ጽድት ጽድት ያሉ ልብሶችን ማለት ነው እዛው አስመርጠዋችሁ የፈለጋችሁትን ነገር መግዛት የምትችሉበት መንገድ አለ። ሁለተኛው ደግሞ የት ነው ወደ ቦሌ ማነው ስሙ ደንበል የሚባለው አካባቢ፣ ቦሌ ደንበል ጀርባ መሿለኪያ የሚባለው አካባቢም እዛ ጋር መሿለኪያ ራሱ ጋር ማለት ነው። ለሊት ተነስታችሁ አንድ ሰዓት ወይም ደግሞ 12 ተኩል አካባቢ እዛ ብትደርሱ በደንብ አድርጋችሁ የሴቶችም የወንዶችም አሪፍ አሪፍ ጽድት ጽድት ያሉ በፋሽን የተሞሉ አልባሳቶችን የምታገኙበት ቦታ የት ነው? መሿለኪያ ደንበል ጀርባ። በጣም ብዙ ሰዎች አይነግሯችሁም። የሚናገሩም ካሉ ደግሞ ሀይላይት የተወሰነ ነገር ነው የሚነግሯችሁ። ስለዚህ ደንበል ጀርባ ታገኙታላችሁ። በሶስተኝነት ደረጃ ደግሞ በደንብ በሰፊ የምታገኙበትን ቦታ ልንገራችሁ ቀዳ እና እሁድ ላይ መርካቶ ሰንዴ ማርኬት ተብሎ የሚታወቃል። በጣም በርካታ ሰዎች፣ ቡቲኮች፣ ልብስ ቤት ያላቸው ሰዎች ሲሻሙ እዛ ቦታ ላይ ሄዳችሁ ሲገዙ ልትመለከቱ ትችላላችሁ። ራሴን በቅርበት የራሴ በቅርብ ልብስ ቤት ስላለኝ ከዛ ቦታ ላይ ይመጣል። ሰንዴ ማርኬት ላይ መርካቶ ማለት ነው፣ ሄዳችሁ አንዱ መርካቶ ራሱ ነው። ሁለተኛው ደግሞ ጃንሜዳ አካባቢ ሰንዴ ማርኬት ተብሎ በድንኳን ወይም ደግሞ በሸራ በደንብ አድርገው ዘርግተው የሚሸጡ ሰዎች አሉ። ከዛ ቦታ ላይ ቦንዳ እንደፈለጋችሁ እንደልባችሁ መግዛት ትችላላችሁ። ቀደም ያልኳችሁ ጫማ ስትፈልጉ መርካቶ እዛው ልብስ የሚሸጥበት ቦታ ላይ ጎን ለጎን ዛው ሲሸጡ ትመለከታላችሁ። ልብስም አሁን የቦንዳ ከፈለጋችሁ እዚህ ሰንዴ ማርኬት እና የተለያዩ ቦታዎች ላይ ትገዛላችሁ። ከዛ በተረፈ ደግሞ የጫማዎችን ልንገራችሁ። ጫማም ደግሞ ሜክሲኮ አካባቢ ታክሲ ተራው አካባቢ ወይ ደብረ ደብረ ወርቅ ታወር ጎን አካባቢ ማለት ነው። ታክሲ የሚጫንበት ከጀርባ ያሉት ሱቆች ላይ ወይም ደግሞ አዲስ የተሰራው ተርሚናል የታክሲ መጫኛዎቹ ፊትለፊት ላይ መደዳውን ያሉ ሱቆች ላይ ጫማ በቅናሽ ዋጋ የሚሸጥበት ቦታ መሆኑን እነግራችሁ እፈልጋለሁ። በጣም በጣም ሰዎች ይህን ነገር አይናገሩም። ከዚህ ውጭ የትኛውን ቡቲክ የትም ሄዶ አያመጣም። ከዚህ ውጭ የሚያመጣበት መንገድ ካለ እነግራችኋለሁ መጨረሻ ላይ። ስለዚህ አሁን ያልኳችሁበትባችሁ ቦታ ላይ መርካቶ፣ ሰንዴ ማርኬት ያልኳችሁ እነዚህ እነዚህ ቦታዎች ላይ ሄዳችሁ እነዚህን እቃዎች ይዛችሁ በቀጥታ ማምጣት ትችላችሁ። ለምሳሌ መርካቶ አካባቢ ላይ በ1500 ብር የመጣው የሴቶች ጫማ 3000 ብር እንደሚሸጥ ተመልክቻለሁኝ። እናንተ ስፈልጉ 2500ም ሽጡት፣ 500 ብር አትርፋችሁ 2000 ብርም ሽጡት፣ የእናንተ ነው። ያንኛው የሚሆነው መንገድ ማለት ነው። ስለዚህ ይህንን ካልኳችሁ በኋላ አቅም ያለው ሰው ምን ያድርግ ይባል። ደግሞ አቅም ያለው ሰው ወደ መጨረሻ ስነግራችሁ አቅም ያለው ሰው ከውጭ ሀገር ቢያመጣ እስከ ውጭ ሀገር ለምሳሌ የቱርክ አልባሳቶች ቦንዳ የተለበሱ አሉ፣ አዳዲስ የቱርክ ልብሶች አሉ። እንደዚህ አይነት ነገሮችን እንዴት አድርገን ነው የምናመጣው የሚለውን ደግሞ ልንገራችሁ። የመጀመሪያው ንግድ ፍቃድ ማውጣት መቻል አለባችሁ። ከውጭ ሀገር የንግድ ወይም ደግሞ የንግድ እንቅስቃሴ ለመንቀሳቀስ አስፈላጊ የሆነ ከንግድና ኢንዱስትሪ የምታወጡት ራሱን የቻለ የንግድ ፍቃድ ስላለ ያንን የንግድ ፍቃድ ካወጣችሁ በኋላ በካርጎ ሊሆን ይችላል፣ ወይም ደግሞ በሻንጣ በፈለጋችሁት መንገድ አምጥታችሁ ሀገር ውስጥ ላይ ማከፋፈል የምትችሉበት መንገድ ከዛ በተረፈ ደግሞ ለመካፈል ባሻገር ማለት ነው፣ ራሳችሁ እሱ ከፍታችሁ በችርቻሮ መሸጥ ትችላላችሁ። ስለዚህ መንገዱን ያለው ሰው አቅም ያለው ሰው የሆነ የተወሰነ ካፒታል ያለው ሰው ካለ ውጭ አገር ሄዶ ፕሮሰሱን የሚያውቀው ሰው ካለ ቪዛውን ወይም ደግሞ ፓስፖርቱን አውጥቶ ሄዶ ቢያመጣ እጅግ ተመራጭ ሆናል ማለት ነው። ስለዚህ ከየት ነው የሚመጣው? እንዴት ነው የሚመጣው? አስፈላጊ ሆኖ ከተገኘ ከቱርክ፣ ከየት ቦታ ነው የሚያመጡት የሚለውን ነገር ከፈለጋችሁ እሱንም ያለውን ነገር አጣሪቼ እነግራችኋለሁ። ዞሮ ዞሮ ግን የትም አይደለም በየትም አይደለም፣ እዚህ ቢዝነስ ላይ የተሰማሩ ሰዎች አሉ። ወደ ቱርክ ሄዳችሁ ለምሳሌ ቱርክ ኤርፖርት አካባቢ ላይ ልብስ ከየት ነው የሚመጣው ነው የሚሸጠው ብትሏቸው፣ ማንም ሰው ቀና ቀና የሆኑ ሰዎች አሉ፣ የሚናገሩ ከዱባይ የሚያመጡ ሰዎች አሉ፣ ከቻይና የሚያመጡ ሰዎች አሉ፣ ከአውሮፓ ሀገሮች የሚያመጡ ሰዎች አሉ ማለት ነው። እዛ ውስጥ እዛ እዛ ሀገር ብቻ ሆነው ራሱ በመላክ ብቻ የተጠቀሙ ሰዎች አሉ። እዛ ሆነው ይልካሉ። እዚህ ሀገር ውስጥ ሆነው ደግሞ እየተቀበሉ ደግሞ የሚሸጡና የሚያከፋፈሉ ሰዎች በጣም ብዙ ሚሊዮነር የሆኑ ሰዎች አሉ ማለት ነው። ቅድም እንደነገርኳችሁ አንድ የመጣውን ቀሚስ በስምንት መቶ ብር፣ በአንድ ሺህ ብር የመጣው ጋርመንት ጨርቅ በ500 ብር፣ በሁለት ሺህ ብር ይሸጣል። ስለዚህ ቢዝነሱን ማወቁ የተሻለ ነገር ነው። የሚያከስራችሁ ነገር የለምና ቁልጭ ያለ ነገር ነው። ቢዝነሱ ይሄንን ይመስላል። ቦታዎቹን፣ ዋናው ነገር ሰው የሚጨንቀው ስራው መስራቱ አይደለም፣ መነሻ ካፒታሉ እንዴት ነው? አሰራሩ ምን ይመስላል? እቃዎቹን ግብዓቶቹን ከየት አገኛችኋለሁ? ግብዓቶቹ ለምሳሌ ደሴ ያለ ሰው ደሴ እዛው ካለ ከፍ ካለ ሱቅ ሄዶ ነው እንጂ የሚያመጣው አዲስ አበባ ድረስ መቶ አያመጣም ማለት ነው። ባህር ዳርም ያለ ሰው ልክ እንደዛው። ስለዚህ ቦታውን ካወቃችሁት ክፍለ ሀገር ያላችሁም ሰዎች ካላችሁ አንድ ጊዜ ሆኖ መታችሁ መርካቶ በደንብ ሰብስባችሁ ጭናችሁ ብትሄዱ ትችላላችሁ ማለት ነው። ስለዚህ ክፍለ ሀገር አካባቢ የምትወስዱ ሰዎች ካላችሁ እያዛለሁ አልያዝም መጫን ይቻላሉ የሚባለው ነገር ላይ አይከለከልም። የሀገር ውስጥ ልብስ እንዲህ አይነት ነገሮች ላይ ሰዎች እየሰሩ ነው። ምክንያት ከምታበዙ ሲስተሙን መንገዱን ማወቅ ነው። አንዳንድ ሚዲያ ላይ መገለጽ የሌለባቸው ነገሮች አሉ፣ አንዳንድ ከህግ አንፃር ከመንግስት አንፃር። እናንተ ለማበረታታት ብዬ ነው ብዙ ነገሮችን እየተጋፈጥኩኝ የምናገረው እንጂ አንዳንድ ሲስተሞች አሉ፣ መንገዶች ላይ ልታልፉባቸው የምትችሉባቸው የተለያዩ ሲስተሞችን በራሳቸው መንገድ ማለፍ ነው። አስፈላጊ ሆኖ ከተገኘ ደግሞ ከፍለ ሀገር ያወጣችሁትን ንግድ ፍቃድ ይዛችሁ እሱን ማለፍ ትችላላችሁ። ምክንያቱም ንግድ ፍቃድ እስካወጣችሁ ድረስ አዲስ አበባ መታችሁ ልትሸምቱ ከሆነ አዲስ አመታችሁ እንደዚህ አይነት የአዳዲስ ልብሶችን የጋርመንት ልብሶችን የቦንዳ ልብሶችን መግዛት ከሆነ የፈለጋችሁት ንግድ ፈቃዳችሁን ኮፒ አድርጋችሁ ይዛችሁ በሱ ማለፍም ትችላችሁ እዚህም ደግሞ መግዛት ትችላላችሁ ማለት ነው ስለዚህ ይህንን ይመስላል ከዛ በተረፈ ምንድን ነው አጠቃላይ ቢዝነሳችን ምን ይመስላል ይህንን ቢዝነስ የት እንክፈተው የሚባለው በጣም ብዙ ሰዎች መሸወድ የሌለባችሁ ነገር እያንዳንዷ ነገር ሎኬሽን እጅግ በጣም ወሳኝ ነች ቢዝነስ መጀመሩንማ ማንም ሰው ይጀምራል ግን ሰዎች ሳይከስሩ በጣም ብዙ ሰዎች እየከሰሩ የሚወጡት በምንድን ነው በምንም አይደለም በምንም አይደለም በሎኬሽን ምክንያት ነው ቲክቶክ ላይ እያየሁ ነበረ። ቢዝነስ ከፈች ከፈች አላችሁኝ። የከፈታችሁን የሆነ ቦታ ላይ ብቻዬን ላብድ ነው አለች። ምክንያቱም ብቻዋን ሰው የሚመጣ ድርሽ የሚልበት ቦታ አይደለም የከፈተችው ማለት ነው። ስለዚህ እንደምንም ብላችሁ ከቅናሽ ዋጋ ጀምሮ በውድም ቢሆን አንዳንዴ የውድ የምትከራዩአቸው ቦታዎች ራሳቸው ማለት ነው ምንድነው፣ ዋጋ አላቸው በደንብ በቃ ሰው ገበያ ስላላቸው ዋጋቸው ወደድል ይችላል። አይናችሁን ሳታሹ ደፈር ብላችሁ እዛ ቦታ ላይ ቢዝነሱን ብትሰማሩበት የተሻለ ነገር ነው እላችሁ እፈልጋለሁ። ስለዚህ የሰው እንቅስቃሴ ያለበት በደንብ በተለይ ኮንዶሚኒየም መግቢያ አካባቢ የሆኑ ቦታዎች ላይ እጥፍ ብላችሁ ብትከራዩ እጅግ በጣም አዋጭ ነው። ምክንያቱም ኮንዶሚኒየም ላይ ያሉ ሰዎች፣ ሴቶችም ወንዶችም በአቅራቢያቸው መግዛት የሚችሉበትን ነገር ማመቻቸት ስለሚቻል ነው። ከዛ በኋላ ገበያችን እንዴት አድርገን ከፍና ድርግ ነው እንዴት አድርገን ከፍና ድርግ ብለን ስንመለከት የተከበራችሁና የተወደዳችሁ ተመልካቾቼ የምትሰሩት ቢዝነስ ላይ ብዙ ትርፍ ሳትይዙ መስራት በጣም አሪፍ ነው። ከብዛት ማግኘት የምትችሉት ስለሆነ እያንዳንዱ ቢዝነስ ላይ በጣም የሚያግበሰብሱ ሰዎች አሉ። በጣም ገንዘብ የማይበቃቸው ሰዎች አሉ። አምስት መቶ ብር ያመጡትን ዕቃ አራት ሺ ብር የሚጠሩ ሰዎች አሉና ስለዚህ እናንተ ጎረቤት ካላችሁ ከከፈተው ሰውዬ፣ እንዲሁም ደግሞ እናንተ የተሻለ ቢዝነሳችሁ እንዲያድግ ከፈለጋችሁ ያ ሰው ነገ ከስተመራችሁ ተመልሶ እንዲመጣ ከፈለጋችሁ ፍትሐዊ በሆነ አቅሙ ባማከለ መልኩ ከሸጣችሁለት ነገ ከብዛት ታገኙበታላችሁና ስለዚህ የመጀመሪያው ብዙ ትርፍሳት ይዙ በተወሰነ መልኩ ከሸጣችሁ የተሻለ ነገር ማግኘት ትችላላችሁ ማለት ነው። ከዛ የተከበራችሁ ነው። መልካቸው ደግሞ መስተንግዶ የሚባል ነገር አለ። ከፍትፍቱ ምንድነው? ከፍትፍቱ ፊቱ የሚባል ነገር አለ እና ፊታችሁ ላይ ጥሩ የሆነ መስተንግዶ ቢኖር የተሻለ ነገር ነው። በጣም ብዙ ልብስ ቤቶች ገብቻ ይቻላል። በጣም ብዙ አገልግሎት ተቋማት ውስጥ ገብቻ ይቻላል። አይደለም ሰው ሊያስተናግዱ አይደለም አይደለም፣ የሆነ በቃ መልካም ነገር ሊኖራቸው አይደለም፣ ሰው ያገላምጣሉ አንዳንዴ። እንደ አቅም ሆኖ የሆነ ልብስ ደስ ብሏቸው ሰዎች ገብተው ያንን ልብስ ዋጋ ከጠየቁ በኋላ ካልገዛቸው ናቸው። ያላቸው ግልምጫ ልነግራቸው አልችልምና ይሄ በጣም ትልቅ ጥፋት ነው፣ መሆን የሌለበት ነገር ነውና እና ይሄን ነገር ማድረግ ባታደርጉ የተሻለ ነገር ነው። ከምንም በላይ በቃ በትሁትና አይግዛ ሰውየው ነገ ተመልሶ እንዲመጣ መናገር ነው። ወንድሜ ብትገዛኝ ደስ ይለኝ ነበረ፣ ካልገዛኸኝ ደግሞ ሌላ ጊዜ ተመልሰ እንድትገዛኝ በጣም ከልብ አመሰግናለሁ ምናም ብላችሁ ብትሸኙት ያ ሰው ኦን ሼም፣ አንደኛ አቅም ካለው እዛው ሊገዛችሁ ይችላል። ትህትን ናቸው እኔም ገዝቻ ቃለሁ፣ በሼም ገዝቻ ቃለሁኝ። ከዛ በተረፈ ደግሞ ያ ሰውዬ ዛሬ አቅሙ ላይ ሆን ይችላል፣ ነገ እንዲመጣ ግድ የለህም የሌላ ሱቅ ላይ ጠይቀህ ዋጋው ከአነሰ ከኔ እዛ ግዛ። ካነሰ ደግሞ ደንበኛ ነውና ነገ መተገዛኝ እኔ ጋር ስምህን ማለበል ስልክ ለያዝ ብላችሁ በደንብ በስነ ስርዓት ኮኔክሽናችሁን በደንብ ካሰፋችሁ እሱ ጋር የትም ላይሄድ፣ እመኑኝ ነው የምነግራችሁ፣ በፈጣሪ መየ ነው የምነግራችሁ። ያ ሰው ተመልሶ ይመጣል ማለት ነው። በጣም ብዙ ተሞክሮ ስላለ ስለዚህ ይመስላል። ከዛ ደግሞ ምንድን ነው አዳዲስ ነገሮችን ማምጣት መቻል አለባችሁ እናንተ የከፈታችሁት የልብስ ቤት ላይ አንዴ የሰቀላችሁት ነገር፣ ሰው ፋሽን ተከታይ ነው። ሰው አሁን አዳዲስ ነገር ነው። ሴቶች በተለይ በጣም በርካታ ልብሶችን ቶሎ ቶሎ ነው የሚቀይሩት፣ በብዛት ይገዛሉ። በተለይ የልብስና ጫማ ቢዝነስ ላይ ስትሰማሩ ደግሞ በቁጥር አንድ ደሞ ተመራጭ የሚሆነው የሴቶች ልብስና ጫማ ሽያጭ ላይ በጣም አሪፍ ነው ይባላል። ምክንያቱም ወንዶች በጣም ከረጅም ጊዜ በኋላ ነው ልብስ የምንገዛው ጫማም የምንገዛው፣ እና ወንዶች ግን በጣም ሴቶች ግን ቶሎ ቶሎ የመግዛት እድላቸው ሰፊ ነው እና የሴቶችን አልባሳት ፋሽን ፋሽን የሆኑ ነገሮች አሪፍ አሪፍ ነገሮችን መያዝ ለድርጅታችሁ የተሻለ ነገር የማድረግ ስኬትን የሚያመጣ ስለሆነ ይህን ሂደት ተጠቀሙት ልላችሁ ፈልጋለሁ። መጨረሻ ላይ ፋይናል የምነግራችሁ ነገር የሶሻል ሚዲያ ፕላትፎርም ተጠቀሙ። ሶሻል ሚዲያ በጣም ብዙ ሰዎች የምትንቁ ሰዎች አላችሁ። ሶሻል ሚዲያ ግድ ይላችሁ። ካየው መቶ ሰው ሁለት ሰው ከመጣላችሁ ራሱ በጣም እጅግ ትልቅ ነገር ነው። አንደኛ አሪፍ ልብስ አሳይታችሁታል፣ ዋጋዬ በዚህ ነው ብላችሁታል። ሶሻል ሚዲያ ላይ ስትጠቀሙ ከነ ዋጋው ጭምር መናገርን አትዘንጉ። ከቻላችሁ ተናገሩ፣ ካልቻላችሁ ደግሞ በቅናሽ ነው ብላችሁ ጻፉና ባላችሁት መሰረት ሰዎች ሱቅ ላይ ከሚሸጡበት የእናንተ ያነሰ ዋጋ ከሆነ ሰው ገዝቷችሁ ስለሚሄድ ባላችሁ ቦታ ላይ አቅማችሁ ከቻለ ደግሞ ነገሮችን እያሰፋችሁ ከሄዳችሁ ደግሞ የዴሊቨሪ አገልግሎትም ልትሰጡ ትችላላችሁ። በትንሹ ነው አምሳ ብር መቶ ብር ጨምራችሁ ዴሊቨሪ ያለበት ቦታ ላይ ልታደርሱለት ትችላላችሁ። ምክንያቱም ራሱን የቻለ ታክሲ ትራንስፖርት ብቻ ራሱ ጨምራችሁበት፣ ወይም ደግሞ ልጆችን ልካችሁ ያንን አምሳ ብር መቶ ብር እንዲወስዱ አድርጋችሁ የዴሊቨሪ አገልግሎት መስራት ትችላላችሁ። ከዚህ ውጭ ሌላ ሰዎች የሚቀየሩበት ሰዎች ቡቲክ ላይ የሚሰሩበት ሌላ የተለየ ጥበብ የለም። ግባቱን የሚያመጡበት ቦታ ነግሬያችኋለሁ፣ መርካቶ፣ አስኮ፣ ደንበል የተለያዩ ሰንደይ ማርኬት ቦታዎች ላይ ከዚህ አምጥተው ነው የሚሸጡት። በጣም እጅግ ዘመናዊ የሆኑ ቡቲኮችን የሚከፍቱ ሰዎች ካሉ ደግሞ ከውጭ ሀገር ከቱርክ፣ ከቻይና፣ ከአውሮፓ ቦታዎች ላይ ሱፎችንና የተለያዩ ጂንስ አልባሳቶችን የሚያመጡ ሰዎች አሉ። እነዚህ ያመጡ ሰዎችም ደግሞ ለእናንተ በያላችሁበት ቦታ ላይም ደግሞ አምጥተው የሚያስረክቧችሁም ሰዎች አሉ። ሌላ ምንም የተለየ ነገር የለውም። እጅግ በጣም አዋጭ ነው፣ ትርፋማ ነው። በዚህ ስራ ዘርፍ ላይ ተሰማርታችሁ መስራት የምትፈልጉ ሰዎች ካላችሁ ከዚህ ውጭ ምንም አይነት ነገር ሚስጥር የለውም እላችሁ እፈልጋለሁ። ተለያዩ ሽቲ ጣቃዎች የተለያዩ ነገሮችን ከድሬ ድ አምጥተን መስራት እንፈልጋለን። ከድሬዳዋ በምን መልኩ ነው የሚመጣው? ሽቶዎች በጣም ሶሻል ሚዲያ ላይ ሲቀባበሉ አይታችሁታል አይደለ? ሽቶዎች የተለያዩ ነገሮችን እንዴት ነው የሚያዋጡት የሚሉትን በርካታ ጥያቄዎች ከውስጥ እየጠየቃችሁ የነበረ እሱን በቀጣይ ተመልሼበት የምመጣ ይሆናል። ለማንኛውም ምርጥ ምርጥ የቢዝነስ ሀሳቦችን ወደ እናንተ ስለማደርስላችሁ፣ በ10 በ20 በ300 በ እያልኩኝ በሚሊዮን ድረስ ኢንቨስት አድርጋችሁ ሊያዋጧችሁ የሚችሉ አሪፍ አሪፍ የቢዝነስ ሀሳቦችን ወደ እናንተ ይዤላችሁ እመጣለሁ። ከእናንተ የሚጠበቀው የምትመለከቱበትን የሶሻል ሚዲያ ፕላትፎርም አትከፍሉበትም። ሰብስክራ የማድረግ ነው። ዩቱብ ላይ ካላችሁ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደርጋችሁ። ተከተሉኝ። ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።